በጉጉት የሚጠበቀው እንግዲህ ቀንን ይካረፈች ሁለት ወር ከምናምን ሆኗታል ማለት ነው። የአዷለም ጎሳም ቀጠሮ ከቀን ወደ ቀን እየተላለፈ አንድ ጊዜ አስራ አራት ቀን አንድ ጊዜ ሰባት ቀን ስጡን በማለት ዛሬ መጨረሻው ላይ ደርሷል ማለት ነው። እውነት ለመነጋገር ይሄን ነገር ለመስማት በጣም በጣም በጣም ሁላችሁን ጓጉታችኋል ብዬ አስባለሁ። ይህን ቪዲዮ ሁላችሁን በላይክ ጀምሩ። ሰላም ሰላም እንዲናችሁ፣ ውዴ የተከበራችሁ ቤተሰቦች ደህና ናችሁ? እኔ ያለው እግዚአብሔር የተመሰገነ ይሁን እናንተም በያላችሁበት ዓለም ቅርንጫፍ እንደየሰዓታችሁ አቆጣጠር የነጋባችሁ የሚመሸባችሁ የረፈደባችሁም ሰላማችሁ በክርስቶስ ብዙ ትርፍ ቤልኝ እያልኩኝ እንግዲህ ዛሬ ወደ ቀጥታ ወደ ጉዳይ ነው የምገባው። የቀናኒውን ጉዳይ እንግዲህ መቼም በጣም ብዙዎችን በተለይ መጀመሪያ አካባቢ ብዙዎችን ሲያጨቃጭቅ ሲያወራራ ሲያነጋግር ነበር ዮኒ ማኛ እንግዲህ ሁላችሁም ታስታውሳላችሁ። እሱ ነበር መረጃዎችን የሚያደርሰን አዳዲስ መረጃዎች በሱ በኩል ነበር የሚወጡት ማለት ነው። ፊቷም እንግዲህ የተጠባበሰችው ሰውነቷ ሁሉም ነገር መረጃው በዮኒ በኩል እየወጣ እንግዲህ ብዙዎችን ሲያጨቃጭቅ፣ ሁለት ጎራ ፈጥረው እንግዲህ ግብ ግብ የፈጠሩበት ሁኔታም ነበር። ከአንድ በኩል የቀነኒ ጓደኞች ከአንድ በኩል ደግሞ የአዷለም ጎሳ ጓደኞች ማለት ነው እንግዲህ። ከአንድ በኩል አዷለም ጎሳ ቀነኔን በጣም ይወዳታል፣ ያፈቅራታል። እሷን ባያፈቅራት ኖሮ እኮ እንደዚህ በየክለቡ ይዟት አይዞርም ነበር፣ እንደዚህ አያረጋትም ነበር፣ ማይ ዋይፋይ ብሎ ፖስት አያረጋትም ነበር። በቃ ከአንድ በኩልም እንግዲህ ቀነኔ ናት፣ ለዚህ ያበቃችው እሷ ናት፣ ለዚህ ያደረሰችው። ለበርካታ ጊዜ በሙዚቃው ሲሞክር ነበረ፣ ስኬታም አልነበረም ቀናኔ ግን ከያዘ ወዲህ እሷ በማስታወቂያ ስራ በጣም ስለታግዘው ስለነበረ ስኬታማ ሆኗል። ብለው እንግዲህ ቀናኔ ናት ለዚህ ያበቃችሁ። በአጠቃላይ ቀናኔ ለሱ ትበዛበታለች እንጂ የምታንሰው አደለችም። እንፋታም ብሏት ነበረ፣ እሷ ግን ፈቃደኛ አልነበረችም። እንግዲህ ብቻ በጣም በርካታ መረጃዎች ወጥተዋል። እነኛም መረጃዎች እየተከታተልኩኝ ወደ እናንተ ሳደርስ ቆይቻለሁኝ። የቀናኔ ጉዳይ እንግዲህ በጣም አነጋጋሪ ነው ያው ከዚህ በፊት እያደረስኳችሁ ነው። ምናልባት ያልሰማችሁ ሰዎች ካላችሁ ገዛ ወንድሟ ፊት እንግዲህ መሳሪያ አንስቶባታል በሚል ግድግዳውም ተበስቷል ብለው ፖሊሶች ራሱ ይሄን መረጃ ወጥተዋል። እንደዚሁም ደግሞ ከቡናው የረከቦቱ ስር ሁለተኛው ምንጣፍ ላይ ደም በደም ሆኖ ተብሎ እንግዲህ እሱም በፖሊስ የወጣ መረጃ ነው። በአጠቃላይ ቤታቸው ህይወቷ ካለፈ ከሶስት ቀን በኋላ ነው ያንዷለም ጎሳ ቤት እንግዲህ ፍተሻ የተደረገበት። እስከዚያ ድረስ ፍተሻ አልተደረገበትም። ስልኳም ሆነ ምንም እንግዲህ በነሱ እጅ እንደነበረ ነው። ዮኒ ማኛ ያወጣለን የነበር ይሄን መረጃ እንግዲህ። ዮኒ ማኛ በጣም የታገለ ሰው ነው። በቀነኒ ጉዳይ በጣም ተፋልሟል ማለት ይቻላል። እስከ ጥግ ድረስ ያላደረገው ነገር የለም። በስተመጨረሻ ግን አሁን ምን እንደዋጠው ምን እንደሰለቀጠው አናቅም፣ ጠፍቷል። እውነት ለመነጋገር አንዳንዶች በሃይማኖት ጉዳይ ነው የሚሉ አሉ፣ ሃይማኖትን ቀይሯል በዚያም ጉዳይ በጣም ብዙ ግርግር ስለተፈጠረበት በዚያ ጉዳይ ነው የጠፋውም እየተባለ ነው። የሱም ጉዳይ በጣም አሳስቦናል። እንግዲህ የቀነኒ ጉዳይ በስተመጨረሻ ከቀን ወደ ቀን እንደነገርኳችሁ የቀጠሮ ሁኔታ ቢራዘምም ነገ ግን የመጨረሻው ቀን ነው ማለት ነው። እችን ቀን ሁላችሁም በጉጉት ጠብቃችኋታል ብዬ አስባለሁኝ። ነገ አዷለም ጎሳ ነጻ ይባላል ወይንስ ክስ ይመሰረትበታል የሚለው ነገር በርካቶችን እንግዲህ የሚያጓጓ ነገር ሆኗል። ከዚህ ቤት መረጃ አቅርቤላቸዋለሁኝ። ዘሀበሻ እንደዚሁም ሌሎችም በርካቶች ያወጡት መረጃ ነበረ። ፖሊስ ምንም አይነት ነገር አላገኝበትም፣ እንግዲህ አንዷለም ጎሳ ነጻ የሚወጣበት በርካታ እድል አለው ብለው ጥቆማ አድርሰውናል። ይህንንም አድርሻቸዋለሁኝ፣ ብዙቻችሁም ሰምታችኋል ማለት ነው። እንግዲህ በነገው ቀን እነሱ እንደተናገሩት አንዷለም ጎሳ ነጻ ተብሎ ይሰናበታል ወይስ አዷለም ጎሳ በዚህ በቀነኒ ህልፈት ላይ እጁ አለበት ተብሎ ክስ ይመሰረትበታል የሚለው ነገር የነገዋ ቀነች እንግዲህ የምትወስነው ማለት ነው። ፍርድ ቤት ለአስራ አራት ቀን ቀጠሮ ጠይቆ ነበረ፣ ነገር ግን ለሰባት ቀን ተፈቅዶለት የሰባት ቀን ቀጠሮ ወስዶ ነገ የመጨረሻዋ ቀነች ማለት ነው። ይህችን ቀን እንግዲህ ሁላችንም ስንጠብቃት ነበር። ይህንን መረጃውን ለመነጋገር እኔ በተለይ በጣም ጠብቀው ነገር ነበር። የቀነኒን ጉዳይ እየተከታተልኩኝ ወደ እናንተም ሳደርስም ነበረ። እኔ በጣም ያጓጓይ ነገር ነው። ለምን አገራችን ላይ በርካታ ሴቶች ህይወታቸው ያልፋል፣ ፍትህ የሚባል ነገር አናገኝም። ፍትህ የለም። ብዙዎቹ ተድበስብሶ ነው የቀረው። እና አያንቱ አያንቱ አሁን ልብሷ ጠዋት የለበሰችው ልብስ አልነበረም፣ ጡት ማስያዣ አልነበረም። በዚህ ሁኔታ ሆኖ ነገር ግን በፖሊስ ተደብድበው ተሰቃይተው ነው የተቀበረችው ልጅቷ፣ ምንም አይነት ምርመራም ሳይደረግላት ምንም ነገር ሳይደረግላት። በርካታ ሴቶች አሉ እንደዚህ ሆኑ የቀነኒ ጉዳይ ግን ፍርድ ቤት ይዞታል። በፖሊስ ተይዟል። ነገሩ ወደዚያ እዚህ ደረጃ እንኳን ደርሷል። ተመስገን ተመስገን ገብቷችል። ትልቅ ለውጥ ነው ያለው እና አያንቱን አይታችሁ የቀነኒ ነገር ስታዩ ተመስገን ነው በቃ። ምንም የሚሆነውን ነገር የነገሩ ነገር ባናውቅም ምርመራ ተደርጎላታል። ሁሉም ነገር ፎረንሲኩ ምን ያሳያል የሚለውን ነገር ምና ይሆኗል። እነ አያንቱ ግን ቤተሰቦቻቸው በፖሊስ ተደብድበው ተሰቃይተው ደግሞ ይህንንም መረጃ እንግዲህ እህትዮ ወደ ሚዲያ አምጥታ በርካቶች እንዲዘግቡት ስላደረገች እሷም ድጋሚ ድብደባ እንዲደርስባት ተደርጋለች፣ እህትዮ ማለት ነው። አገራችን ላይ እየተካሄደ ያለው ነገር በጣም ነው የሚያሳዝነው። እና አንዳንድ ጊዜ ከሰው ሰው ታወዳድር አላችሁና፣ ሳወዳድር የአያንቱን ቤተሰቦችና የቀረን ቤተሰቦችም ሳወዳድር ብዙ ለውጥ ነው ያለው። በቃ ብዙ ነገር ነው ያለውና እንግዲህ በነገው ቀን በቤተሰቦቿ ዘንድ ተቀባይነት ይኖረዋል አይኖረው በሚለው ነገር የፍርዱ ሂደት ምን ይመስላል የሚለውን ነገር እኛም አናውቅም። ይቺ ቀን እንግዲህ ነገዋ ቀን ነች የምትወስነው ማለት ነው። ቢሆንም እንግዲህ የብዙዎቻችን የብዙ ቀናኒዎች የብዙ ህቶቻችን ስቃይ ነው። የብዙ ህቶቻችን ጥያቄ ነው። የብዙ ሰዎች ስጋት ነው። በተለይ ደግሞ ዘ ሀበሻ እንግዲህ በርካቶችም ዘ ሀበሻን ጨምሮ በርካቶች ይህን መረጃ ካወጡት ወዲህ ምን ይሆናል ነገሩ እንቆቅልሽ ሆኖ የሚቀር ነገር ነው የሚሆነው ምን ሆናም እንደሆነ እንዴትም እንደሆነ ሊታወቅ አይችልም ነው እንግዲህ ዘ ሀበሻ ያለው እንግዲህ ቤተሰቦቿ እንደተናገሩት ያው ከአምስተኛ ፎቅ እየወደቀ ሰው የሆነ አንድ ነገር ይደርስበታል እሷ ግን ምንም ነገር አልሆነችም በቃ ኖርማል ነገር ነበረች ነው ወንድምየው ራሱ የተናገረው በግልጽ የሆነውን ነገር ባይናገርም ፖሊስ ይዞታል ይህንን ጉዳይ የቀረውን ነገር አልናገርም ነው ያለው ወንድምየው ብዙ ብዙ ነገር ተናግረዋል እንግዲህ የነገዋ ቀን ምንድን ነው የምትወስነው ፎረንሲኩ ምን አሳየ ሌላም በተጨማሪ እንግዲህ ፖሊስ የአስራ አምስት ሰዎች ምስክርነት አግኝቻለሁ ብሏል። ለእነኛ ሰዎች ምን ብለው ነው የሚመሰክሩት የሚለውንም እንግዲህ ለሁላችንም ጥያቄ ነው። ዞሮ ዞሮ እንግዲህ የጉዳዩ ፍጻሜ ነገ ነው ብዬ አስባለሁኝ። ያንን ነገር እንግዲህ በጉጉት እንደምጠብቁ እናንተ ማልጠራጠረም መንም፣ እንግዲህ በወቅቱ መረጃው እንደወጣ መረጃው እጄ ላይ እንደደረሰኝ ወደ እናንተ ማደርስ ይሆናል ማለት ነው። ሌላው ነገር እንግዲህ በጣም የሚያሳዝን ነገር ከሰሞኑ ተሰምቷል። አርባ አምስት የሚጠጉ ኢትዮጵያውያን ንጹህ ናቸው። ነገር ግን በወንዝ ሲሻገሩ እንግዲህ ደላሎች በማዳበሪያ እጽ አሸክመዋቸው ድንበር ላይ ተይዘው እንግዲህ የሞት ፍርዳቸውን እየተጠባበቁ መገኘታቸውን በርካቶች እየዘገቡ ይገኛሉ ማለት ነው። ቤተሰቦቻቸው አገር ቤት እንግዲህ በጣም በስቃይ ውስጥ ነው ያሉት። አንዳንዶችን ሐኪም ቤት ውስጥ ሁላ እንደገቡ ነው መረጃው የሚያሳየን ማለት ነው። በጣም ነው የሚያሳዝነው። መንግስት የሚቻለውን ነገር ሁሉ አድርጎ እነኝን ወንድሞቻችን ወደ አገራቸው ቢያስገባቸው በጣም ደስ ይላል። ምክንያቱም እነኝህ የታወቀ ነው እንግዲህ ወደ ስደት የወጣ ማንም ሰው በእጁን የሚያረገው ነገር የለም ቢጭኑት አህያ ቢጋልቡት ፈረስ ነው፣ የታዘዙትን ነገር ያደረጉት እንጂ ምንም ጥፋት የለባቸውም። ልክ እንደ እህታችን ናዝራዊት ነው እነህ ልጆች የተደረጉት ማለት ነው። ናዝራዊት እንግዲህ በገዛ ጓደኛዋ ሁላችሁም መቼም ታስታውሳላችሁ፣ ናዝራዊትን ረስታችኋታል ብዬ አላስብም። ሴራ ነው የተሰራባት። እነኝህም ልጆች ምንም በማያውቁት ነገር ግን ትዛዝ ነው ግዴታ ነው ያሏቸውን ማድረግ አለባቸው። በማያውቁት ነገር አሁን በሰቀቀን ውስጥ ነው ያሉት። እንግዲህ ፈጣሪ እርዳቸው ሁላቸውም። እስቲ በየሃይማኖታችሁ ለእነሱ በምሰግዱ ሰዓት አስቧቸው፣ ክርስቲያኖችን በምጸልዩ ሰዓት አስቧቸው። እንደው እግዚአብሔር አምላክ ይድረስላቸው። በጣም ነው የሚያሳዝኑት። ያለ ስራቸው እንዲመሳቀቃቸው በራሱ በጣም ነው የሚያመው፣ በጣም ነው የሚያንገበግበው ማለት ነው። ብቻ እንደው እግዚአብሔር ይድረስላቸው ከማለት ውጭ ምንም አለልም። በዚህ ሰዓት መንግስትም ራሱ እንደ መንግስት እሱን ተስፋ ማድረግ በጣም ይከብደኛል ለኔ። ፈጣሪ ይሁናቸው። እንግዲህ ቸሮሪ ያሰማ።